አብዛኛዎቹ ገንዘብ ያላቸው ሰዎች ዲግሪ የላቸውም አልተማሩም በጣም የተማሩ ፒኤችዲ ያላቸው ደግሞ ዩኒቨርሲቲ ሌክቸር ሆነው 13000 ብር ነው ደሞ ዛቸው ለምን ይመስላል ይህ ልዩነት የመጣው? በ1872 የዓለማችን ሀብታም ሰው ባሮን ሩስ ቻይልድ አንድ ድብቅ መረጃ ይደርሰዋል። በአሜሪካን ሳን ፍራንሲስኮ ግዛት ትልቅ የዳይመንድ ማዕድን ተገኝቷል። ይህን ቦታ ያገኙት ደግሞ ሁለት ገጠሬ የማዕድን ቆፋሪዎች ናቸው። ሩስ ቻይልድ እና ጓደኛው ወዲያውኑ ቦታውን ለመግዛት መደራደር ይጀምራሉ። በመጨረሻም ሁለቱ ገጠሬ ማዕድን ቆፋሪዎች በወቅቱ እጅግ በጣም ትልቅ በሚባል ገንዘብ በ700 ዶላር ቦታውን ይሸጣሉ። ከሳምንታት በኋላ አንድ ትልቅ ዜና በጋዜጦች ላይ ይወጣል። የማዕድን ቦታው ባዶ ነው፣ ምንም አይነት ዳይመንድ የለውም። ይህን ሲሰማ ህዝቡ ይደነግጣል። ታዲያ እነዚህ ታዋቂ ባለ ሀብቶች እንዴት ተሸወዱ? ለካስ እነዛ ሁለት ገጠሪዎች እሳት የላሱ አጭበርባሪዎች ነበሩ። ከሌላ ቦታ በ1200 ዶላር ዳይመንድ ገዝተው አፈር ውስጥ በመደባለቅ ነው ከቦታው የተገኘ አስመስለው ያሳዩት። አሁን ተመለሰልህ። የሀብት ሚስጥሩ ድፍረት ነው። አስተውለ ከሆነ ገንዘብ ያላቸው ሰዎች ከሊስትሮ ተነስቼ ሚሊዮነር ሆንኩ ይሉናል። መሃሉን ግን አይነግሩ። ለምን ይመስላል? የአብዛኞቹን ሀብታም ሰዎች ታሪክ ብታጠና በሚዲያ የማይናገሩት ግን ህይወታቸውን የቀየረ አንድ ደፋር ውሳኔ ያለ። አሁን ገባ። ለዚህ ነው መሀሉን የማይነግሩ።